ምዕራፍ አስር የአምበጣ መንጋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ወደ ፈርዖን ግባ፤ እኔ የፈርዖንንና የሹሞችን ልብ አጽንቻለሁና ታምራቴ በእነርሱ ላይ በትክክል ይመጣ ዘንድ በግብፃውያንም ላይ የተዘባበትሁትን ሁሉ ያደረግሁባቸውንም ታምራቴን በልጆቻችሁና በልጅ ልጆቻችሁ ጆሮች ትነግሩ ዘንድ፣ እኔም እግዚአብሔር እንደሆንክ ታውቃላችሁ። የሙሴና አሮንም ወደ ፈርዖን ገቡ። አሉትም የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እኔን ማፈርን እኔን ማፈርን እስከ መቼ እምቢ ትላለህ? ያመልኩኝ ዘንድ ያመልኩኝ ዘንድ ሕዝቤን ልቀቅ ሕዝቤን ለመልቀቅ እምቢ ብትል ግን እነሆ ነገ በዚህ ጊዜ በተራራዎች ሁሉ ላይ አንበጣ አመጣለሁ። የምድሩንም ፊት ይሸፍናል፣ ምድሩን ለማየት አይቻልም። ከበረዶውም ተርፎ በምድር ላይ የቀረላችሁን ትርፍ ሁሉ ይበላል። ያደገላችሁንም የእርሻውን ዛፍ ሁሉ ይበላል። ቤቶችህም፣ የሹሞችህም ሁሉ ቤቶች፣ የግብፃውያን ሁሉ ቤቶች በእርሱ ይሞላል። አባቶች የአባቶችህም አባቶች በምድር ላይ ከተቀመጡበት ቀን ጀምሮ እስከዚህ ቀን ድረስ እንደ እርሱ ያለ ያላዩት ነውም። ሙሴም ተመልሶ ከፈርዖን ዘንድ ወጣ። የፈሮን ሽሞች ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያመልኩ ዘንድ ሰዎችን ልቀቅ፣ ግብጽም ግብጽስ እንደ ጠፋች ገና አታውቅምን አሉት። ሙሴንና አሮንን ወደ ፈርዖን ጠሯቸው፣ ፈርዖንም እንዲህ አላቸው፣ ሂዱ አምላካችሁን እግዚአብሔርን አምልኩ። ነገር ግን ከእናንተ ጋር የሚሄዱት እነማን ናቸው? ሙሴም አለው፣ እኛ ከታናናሾቻችን፣ ከሽማግሌዎቻችን፣ ከወንዶቻችን፣ ሴቶቻችን፣ ልጆቻችን ጋር እንሄዳለን። በጎቻችንንም ላሞቻችንንም እንወስዳለን፣ የአምላካችን የእግዚአብሔር በዓል ነውና። ፈርዖንም አላቸው፣ እግዚአብሔር ከእናንተ ጋር ይሁን ነው እናንተስ እናንተን ስለቅ ልጆቻችሁን መልቀቅ አለብኝን? ክፉ ነገር እንደሚገጥማችሁ እወቁ። እንዲህም አይደለም፣ እናንተ ወንዶቹ ሂዱ፣ ይህን ንፈልጋችኋልና እግዚአብሔርን አምልኩ አላቸው። ሙሴንና አሮንም ከፈርዖን ፊት አስወጧቸው። እግዚአብሔርም ሙሴን አለው፣ በግብፅ አገር ላይ እጅህን ዘርጋ፣ አንበጣም በምድር ላይ ይወጣል ከበረዶም የተረፈውን የምድር ቡቃያ ሁሉና የዛፉን ፍሬ ሁሉ ይበላል። ሙሴም በትሩን ወደ ሰማይ ዘረጋ፣ እግዚአብሔርም የደቡብን ነፋስ ያን ቀን ሁሉ ሌሊቱንም ሁሉ አመጣ። ማለዳም በሆነ ጊዜ የደቡብ ነፋስ አንበጣን አመጣ። አንበጣም በግብፅ አገር ሁሉ ላይ ወጣ በግብፅም ዳርቻ ሁሉ ላይ ተቀመጠ። እጅግም ብዙና ጠንካራ ነበር። ይህንንም የሚያህል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደ እርሱ አይሆንም። የምድሩንም ፊት ፈጽሞ ሸፈነው፣ አገሪቱም እጠፋች። የሀገሪቱን ቡቃያ ሁሉ፣ ከበረዶም የተረፈውን በዛፉ የነበረውን ፍሬ ሁሉ በላ ለምለም ነገር በዛፎች ላይ በእርሻውም ቡቃያ ሁሉ ላይ በግብፅ ሀገር ሁሉ አልቀረም። ፈርዖንም ሙሴንና አሮንን በፍጥነት ጠራ። በአምላካችሁ በእግዚአብሔር ፊት በእናንተም ላይ በደልሁ። አሁን እንግዲህ እንደገና በዚህ ጊዜ ብቻ ኀጢአቴን ይቅር በሉኝ፣ ይህንንም ሞት ብቻ ከእኔ ያነሳልኝ ዘንድ ወደ አምላካችሁ ወደ እግዚአብሔር ጸልዩልኝ አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ከባህር አውሎ ነፋሱን አስወገደ፣ አንበጣዎችንም ወስዶ በኤርትራ ባህር ውስጥ ጣላቸው። አንድ አንበጣም እንኳ በግብፅ ዳርቻ ሁሉ አልቀረም። እግዚአብሔርም የፈርዖንን ልብ አጸና፣ የእስራኤልንም ልጆች አልለቀቀም። ዘጠኛው ቅጣት ጨለማ እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ በግብፅ አገር ጨለማ ይሁን ጨለማውም የሚዳሰስ ነው አለ ሙሴም እጁን ወደ ሰማይ ዘረጋ በግብፅ አገር ላይ ሁሉ ጽኑ ጨለማ ጭጋግ ሶስት ቀን ሆነ፣ ማንም ወንድሙን አላየም። ሶስት ቀን ሙሉም ከመኝታው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ሁሉ ብርሃን ነበራቸው። ፈርዖንም ሙሴን፣ አሮንን ጠርቶ ሂዱ፣ አምላካችሁ እግዚአብሔርን አምልኩ፣ ነገር ግን በጎቻችሁንና ከብቶቻችሁን ብቻ ተዉ፣ ልጆቻችሁና ሴቶቻችሁ ግን ከእናንተ ጋር ይሂዱ አላቸው። ሙሴም አለ፦ አይሆንም አንተ ደግሞ ለአምላካችን ለእግዚአብሔር የምንሰዋው መሥዋዕትን እና የሚቃጠል መሥዋዕትን ትሰጠናለህ። ከብቶቻችን ከኛ ጋር ይሄዳሉ፣ አንድ ስኮናም አይቀርም። አምላካችን እግዚአብሔርን ለማምለክ ከእርሱ እንወስዳለንና አምላካችንን እግዚአብሔር እንደምናመልከው ከዚያ እስክንደርስ አናውቅም እግዚአብሔርም የፈርዖንን ልብ አጸና ሊለቃቸውም አልወደደም ፈርዖንም ሙሴን ከእኔ ዘንድ ሂድ በፊቴ የምትታይበት ቀን ትሞታለህ ዳግመኛ ፊቴን እንዳታይ ተጠንቀቅ አለው ሙሴም እንደ ተናገርክ ይሁን ፊትህን እንደ ገናማ ላይም አለው